ሀይሚዬ፣ አይንሽን ግለጭ። እየሄድሽበት ያለው መንገድ ትክክል አይደለም። ትናንትና ለምታውቂው ዳኒ በዚህ ልክ መከራከር፣ ጠበቃ መቆም ትክክል ነው ብዬ አላስብም። የራስሽን ህይወት ብታስተካክ የተሻለ ነው የሚሆነው። አያዋጣሽም። ብሩኬ ይህን ሁሉ ነገር የሚያደርገው አንቺን ማጣት ስለማይፈልግ ስለሚወድሽ አሳልፎ መስጠት ስለማይፈልግ ነው እንጂ የብሩኬን ትግስት እናውቀዋለን። ለውሳኔ በጣም ችኩል ነው። አሁን ላይ እንዴት ትዕግስተኛ እንደሆነ እኔ አላቅም፣ የእውነት ማለት ነው። ስለዚህ ነገሮችን ለማስተካከል ሞክሬ፣ ሴት ልጅ ደግሞ ነገሮችን በረድ ስታደርግ ነው ደስ የሚለው። ትናንትና ዳኔ ሀይሚ ትመቸኛለች አለ ብሩኬ፣ ምን አይነት ስሜት እንዲሰማው ነበረ የጠበቅሽው? በጣም ከባድ ነው። የሚወዳትን ሴት የወደፊት ሚስት የሚላትን ሴት አንድ ወንድ መጥቶ ትመቸኛለች ሲለው ምንድን ነው ማድረግ ያለበት? በጣም ከባድ ስሜት ነው። በነገራችን ላይ እንኳን በወንዶች ስሜት ቀርቶ እኛ ሴቶች በምንወደው ሰው አንዲት ሴት መታ ትመቸኛለህ ብትል ምን ለማለፍ ፈልገች ነው ነው የመጀመሪያ ጥያቄያችን። እሱ ነው የምንናገረው ማለት ነው። ስለዚህ ነገሮችን ለማብረድ ሞክሬ አሁንም ነገሮችን ካላበረርሻቸው አሳይሃለሁ እያልሽ እልክ ውስጥ ከገባሽ መቼም ነገሮች አይስተካከሉም። በጣም ብዙ ትልቅ ደረጃ ሊዳረሱ ይችላሉ። ስለዚህ ነገሮችን ለመቋጨት ሞክሪ። በሰላም በፍቅር ታርቃችሁ ብትመጡልን እኛም እርፍ እንላለን። ሰላም ለእናንተ ይሁን። ውድ የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ዛሬ እንደተመለከታችሁት ሃይሚዬና ብሩኬ መጥተው ነበር። እውነት ነገሮች ይፈታሉ ብዬ ተስፋ አድርጌ ነበረ። ብሩኬ ሲመጣ ማለት ጥሩ ሁኔታ ላይ ነበረ፣ ነገሮችንም ለመፍታት ጥሩ ነበረ። ሃይሚ ስለ ዳኒ ከመከራከር ይልቅ፣ ስለሱ ከማውራት ይልቅ ስለ ራሴ ህይወት ብታወሪው እዚህ ነገር ውስጥ ያስገባሽ ነገር እንደዚህ የሚያደርግሽ ነገር እሱን ጠይቀሽ ችግርሽን ብትፈቺ እየተሻለ ነበረ የሚሆነው ማለት ነው። አሁንም ግን ስለ ዳኒ ነው የምትከራከሪው፣ ስለ እሱ ነው የምታወሪው እንጂ ስለ ራስሽ ህይወት አይደለም። ብሩኬ አጥፍቷል። አጥፍቶ ሳምንቱ ሙሉ ይቅርታ ጠይቋል። እሱ ጥፋቱ ያ ጊዜ ብቻ ነው። አሁን ላይ ጥፋት የለበትም ብሩኬ ማለት ነው። ከይቅርታ በላይ ምንም ማድረግ አይችልም። ሰው ጥፋት ያጠፋን ፍጹም አይደለም። ሰው እኮ ነን እናጠፋለን፣ አይደል እንዴ? ብዙ ነገር እናጠፋለን። ግን ደግሞ ጥፋታችንን አውቀን ይቅርታ እስከጠየቅን ድረስ ደግሞ ይቅርታ ማድረግ የዚያ ሰው ፋንታ ነው ማለት ነው። ስለዚህ ሀይሚዬ ነገሮችን ቀስ ብለሽ ረጋ ብለሽ ብታስተካከያቸው መልካም ነው። እልክ አትጋቢ እባክሽ፣ የእውነት ማለት ነው። ስለ እናንተ የሚጨነቁ የሚያለቅሱ በጣም ብዙ እህቶች በስደት ዓለም ውስጥ አያሳዝኗችሁ፣ አያሳዝኑሽም? የሚጻፈው ኮሜንት አይታይሽም? የእውነት ማለት ነው። ኧረ እባካችሁ እንዴ እንደዚህ አይነት ዳኒ ምን እንዳስነካትን አላቅም። የሆነት አሁን አሁን ላይ መጠራጠር ጀምሬያለሁ። ቤተሰብ ይቅርታ አድርጉልኝና በጣም ከባድ ነው አሁን ላይ እና ሀይሚዬ ረጋ ብለሽ ነገሮችን ለማስተካከል ብትሞክሪ የተሻለ ነው የሚሆነው ብሩኬ ነው የሚያዋጣሽ ዳኒ አይደለም ዳኒ ዝም ብሎ በሚናገርሽ የፍቅር ቃላት ብቻ የኔ ድክመት የኔ ውድ የኔ ምናምን ስላለሽ ብቻ አይደለም በተግባር የሚያሳይሽ ብሩኬ እንደሆነ ታውቂዋለሽ ስለዚህ ነገሮችን በሰላም ብትፈቱልን እኛ የተሻለ ነው ብዬ አስባለሁ ውድ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት በዴ ሰብስክራይብ ያደረጋችሁ አበረታቱኝ አመሰግናለሁ